አንተ ማለት መስታወቴ ነህ። በአንተ ውስጥ ራሴና ያለው አንተ። ኬቢ እስጠኝ፣ ቆይ እንዳትነቂ። አሳ ከባህር ወጥቶ መኖር እንደማይችል ሁሉ እኔም ያለ አንተ መኖር አልችልም። ኬቢ እዚህ መንገድ ላይ ሆነ አታጨቃጽኝ። ዶክተር፣ ይስ ወይ ጉድ! አንተም ባየሁ አይኔ። ያን ዶማ ወንድሜን ሳየው ምን አለው? እንዳንተ ብቻ ተፈጥረህ በቀረህ እላለሁ። ወደ ቁም ነገሩ ስንመለስ ማነው ዶማ? አንተ ነው። ካንተ ውጪ ዶማ አለ? ጥሩ ዶማ መሆኔን በተግባር ላሳይሻ። ምን ልታረግ? ሰፈር ላሉ ጓደኞችን ተናገሬ የሰው መሳቂያና መሳለቂያ ነው። ማድረግሽ? አታደርገውም፣ ወንድሜ አደርገዋለሁ። ዶማም አይደለሁ፣ የፈለግከውን አደርግልሃለሁ። ብቻ ደብተር ስ የፈለግኩትን ሀያ ቁጭ ብድግ ስሪ። ወንድሜ ሰፈር ውስጥ ምን አገባኝ፣ ይመለከተኛ 18፣ 19፣ 20 ይዘሽ ምን ትሻለሽ? አሁን በሰፈሪ ተጫወትክብኛ። አሳየሃኒ። አንተ ጆኩን አይተዋል ወንድሜ ተቀምጥሻል ሆነህ ነው? ደብሮኛል። ለምን የሆንከው ነገር አለ? ስራ ሰራለሁ፣ አይሳካልኝም አደለ? ለእናንተ ልተርፍ፣ ለራሴ እንኳን መሆን አቅቶኛል። ወንድሜ፣ አንዳንድ ነገሮች በጊዜ ሌት ነው የሚስተካከሉት ብለህ እራስ የምትመክረኝ ሲበዛ ግን ተስፋ ይስቆርጥ። አንተ እኮ የማርያ ወንድም ነ እኔ ተስፋ እስቆርጥ? መሸጋገሪያ ድልድዬ አንተ አደለ? አሁን ደግሞ የኔ ተራ። አንቺ ትምህርትሽ ላይ ትኩረት አድርጊ፣ ሌላውን ያስተካክለዋል። እንደውም ለምን አልጨፍርልም? ምትይጅበት የለም። ቢኖርስ ይቀራላ። ከአንተ ይበልጣል። እህቴ ድምቀቴ ናት፣ የመኖሩ ትርጉም፣ የደስታዬ ምንጭ። እዚህ ምድር ላይ እህት አለ ማለት ሁለተኛነት አለ ማለት ነው። አይደብርህም። አይከፋህም። ለኔ ደግሞ እህቴ ዓለሜ ናት። ውፍ ወንድም ይደከመኝ። አንቺ እብድ እወድሻለሁ። አሁን ወደ ጣቢያ ተመልሳል። እኔም ለባብሽ ሉጣ። አረ አንቺ በሚካኤል ተባጩኝ እንዴ፣ በቃ ጨረሱኮ። ምን ላርገ? ባለፈው የገዛቱን ወዲ የት ነው የደበቅሽው? ስደብቀው ይታል። የትም ጥልና እኔ ላይ ምትጫል ማርያ። በፍቅር ብትመልሽ ምን ያይሻል? የማን እንደ አላየሁትም ሄሎ፣ አተ የት ሆነህ ነው? ስፈልግሽ ነው የደወልሽው። አተ ያማል እንዴ የት ነህ እኮ ነው ያልኩህ። የኔ ቆንጆ አንቺን ካልጋበዝኩ ማንን ልጋብዝልኝ? በፈጣሪ ስም፣ አተ የኔ ፍቅር ሲስተር እንኳን ይዣት ማልመጣ ደስ ይለኛል። ግን ኦ ያልቀረም። የኔ ቆንጆ እመጣለሁ። ሁለት እብድ መጣሁ

እኔ አገባኝም፣ ወደ ቤቴ ልመለስ ነው። ምን ምን ፈልጋችሁ ነው የመጣችሁት? ምንም ሰላም ልንላችሁ ነው የመጣነው። ውሸታም! ለምን ሄደ ይመጣችሁ ብሎ ሊመጣችሁ ነው የመጣው። ምን አራውቃ ነው ትጠጣላችሁ? ሃይ ፋይቭ። ምንድነው ሃይ ፋይቭ? ኢነርጂ ድሪንክ ራት ያለውና ከእጅ ንክኪ ነፃ ሆኖ የተመረተ ነው። እስቲ እስቲ፣ ሌላ ጊዜት ነው የምናገኘው። በሁሉም ሱቅ እና ሱፐርማርኬት ይገኛል እና ደግሞ ንቅት ፍክት ለማለት ሃይ ፋይቭ ይሁን ምርጫችሁ። እሺ አንተ ግን አሳያህ። እኛ ምርጫችንን አግኝተናል። አንተ በቅ ሄድ። እህት ይጠብቅኝ እንጂ አንተ ወሰነ ፈሪ ፈሪ ለእናቱ። እንዴ ልታስገድኝ ነው እንዴ? ታዲያ ወንድሜ የኔ አቮካዶ ብቻ እንደሆነ የበላው ማን ነው? ያንቺ ያደረገው እራሴ እኮ ነኝ። ግዞት ቆይ፣ አንተ ልጅ ግን፣ በቃ ፍሪጅ ውስጥ አገኘሁት በላሁት። ምንድነው የምታካብጂው? ምንድነው የምታካብጂው? ቆይ፣ አንቺ ግን ምን ጉድነሽ አትፈሪም እንዴ? ከአንተ ብሶ ደግሞ ምን ጉድ ነሽ ምናምን ትላለህ እንዴ? የሌላው ወንድሜ እንኳን በላህልኝ ይላል። አንቺ ትጨቃጭቅኛለሽ። አፈር ደቺ ብላ አሚን። ለምንድን ነው ፍሪጅ ውስጥ እንኳን ያስቀመጠችው ብላ አትጠይቅም። ኦፍ። እሺ፣ ለምንድን ነው ፊት ለመቀባት እኮ ነው ያስቀመጥኩት። አትይኝ ፊትሽ ለመቀባት ነበር እንዴ?

አይ፣ ከአንቺ ጋር ምን አገባሽ? ከማንም ጋርስ ቢሆን። አሁን ጥያቄው አምሮብኛል አላማረብኝም። ውይ አላማረብ ድሮስ፣ አንቺን መጠየቅ ደህና ሰው መስለሽኝ። ቢያምርብህ እኮ አምሮብሃል አለ አያስከፍል። ግን አላማረብ አላማረብኝም። አንቺም እንደሚያስፈልግሽ እኔ ነኝ የማውቀው። አሁንስ ትንሽ ብቻ አምሮብሃል፣ ትንሽ ብቻ። አሁንስ 50% አምሮብሃል። እ 50% ትላለች እንዴ? አሁንስ መቶ ፐርሰንት አምሮባል የኔ ውድ ወንድም እና ያምራል። አልቀይረው ሲጀመር ቅድምም ስቀልድነው እንጂ በጣም ነው ያማረበት የኔ ሸበላ። የኔ ውድ እህት ለዚህ ንግግርሽ፣ ነይ አካውንትሽን ንገሪ። አንድ ሺህ ሰባ ሁለት ግን እኮ ስለማልወጣ ይህንን ጨምር አስገባልኝ። ዛሬ እኮ አልወጣም። አንድ ሺህ ሰባ ሁለት አንድ ሺህ ሰባ ሁለት ቻው። ደፋር ማለት እንዴ ያው ትራንስፈር ለማድረግ ሲስተሙ አይሰራም። ምንም ላደርግሽ አልችልም። ብሩስ ትላለች። እንዴ ቀልደኛ። ቻው ኬቢ። ቆይ አሳያለሁ። ትመለሳለሽ። እንደውም ማላ ማረብ ማርያ፣ ስነ ስርዓት ይኑርሽ። ነይ ተመለሺ፣ ነይ ተመለሺ። አልገባም ስለየ መለከተ ማርያ አታናድጂ፣ ታላቅሽ ነኝ። ሁና ዮንግ እንደውንክስ ቆይ፣ ምን ነው የምትይው? ምን ጎደለብሽ? ወንድሜ አንተ እኔ ላይ እጄን አነሳ በጥፊ ማለት ይገረመሽ እንዴው

ሲረድ የመጣው መሰለኝ። እህቴ ለምንድን ነው ስልክ የማታነሺው? ወንድሜ ይጨነቀል ብለሽ አታስቢም እንዴ በእህቱ ላይ ጨክኖ እጁን የሚያነሳ ወንድም ለምን ይጨል? እኔ እኮ እናደሽ ነው። ማንም እንደሌለኝ እያወቅሽ ከዚህ ቤት ወጣለሁ ስትይ፣ እኔ የፈለግ ይሁን። እኔ እህቱ ላይ እንዴት ጨክነ እጅን ታነሳለ? ይቅርታ፣ የፈለግሽውን እቀጣለሁ። ወደ ቤት ተመለሽ። የራስ ጉዳይ ማርያ ይቅርታ፣ ሁለተኛ ልመታች። ግን አንቺ ደግሞ ሁለተኛ ጠይቄ እሄዳለሁ እንዳትኝ። ሰሚን ምን ላድርግ? ምን ላድርግ? እዚህ እኛ እኮ የውጭ አግብተው ስንት ቤተሰብ ያስተዳድራል። አንተ እዚህ ጋር እዘኝ ትላለህ። ጀዝባ ምን ማሪ ዝም በል እባክህ። ወይ ስራ አታግዘኝ፣ ወይ ወጥታ አልገላገል። ይሄን ያህል እንዳሰለችሽ አላወቅኩም ነበር። ለማንኛውም ላገባ ነው፣ እወጣልሻለሁ። እሺ፣ ምን ላገባ ነው? ምን ማለት ነው? ላገባ ነው ማለት ነው። እንደ እኩዮች መሆን አለብኝ አይደል? ከአሁን በኋላ ተንኮል አልሰራብሽም፣ አላዝግሽም። ለትንሽ ቀን ብቻ ትገላግኛለሽ። ወንድሜ ስላናደድከኝ ነው እንጂ እንደዚህ ያልኩህ፣ ለሰከንድ እንድትለየኝ አልፈልግ አሁንማ ወስኛለሁ። ለወጣ ነው ታው ግን፣ ወንድሜ አላሳዝንህም። ለዚህ ጫቅምሽ ነው እንደዚያ ስተኝ ነበረ። ምን እስካሁን እየቀለድክብኝ ነበር? ለማንኛውም አንቺን ማዛጊ ተንኮል መስራቴ ይቀጥላል። የትም አልሄድም። እንደው ገደል ግባ፣ ሲያስጠላ፣ ጅል። የታባሽ ዛሬ ያገኘሁሽ

ሰባት ተኩል ይላል። ዊማ ሰዓቱ ደረሰኒት። በእንቺ ጨርሽው። ቡርቴ ይሄን እቃ ሰብሰብ አድርግሽ አስገብልኝ። አንቺ ደግሞ ቡና ፍልተሽ ጠብቂ። አንቺ ወንድሜ ምን እየሰራሽ ነው? ምንም ደሞ እየገኛ እንዲገበለው ነው እሱ ማያዩሽ ነው እየበላሽ ነው ብለሽ ብለሽ የሌብነትሽ ተባባሪ ልታደርግኝ ነው? ምን የቤታችን ስኳር በምን እንደሚያልቅ አሁን ደርሰንበታል። ስለዚህ ማዘሯ የፈለግከውን አድርግላለሁ፣ ግን ለማዘሯ ትንገራት። አረ ነይ፣ አሁን ዘፈን ከፍትልሻለሁ፣ ትጨፍሪያታለሽ። ተስማማል።

ደንሺ ስለሽ እንዳላገጥሽው ቲክቶክ ላይ ፖስት አድርግልሻል። እኔ እንደዛ አልተነጋገርንም። አንተ አንተ ምን ነው ማርዬ? ማዘራልች አዋልች ምን ነች ነው የሆንሽውን በግልጽ አትናገሪም እንዴ? ስራ ለመቀጠር ሂጅ ነበር። ግን አልሆነልኝም። ሁሉም በጊዜው እንደሚሆን እኮ ነግሬሽ ነበር። ለምንድን ነው የምትጨነቂው? አዎ ግን ባለፈው ውጤት ሳይመጣልኝ ቀረ። አሁን ደግሞ ይህ ስራ አልተሳካልኝም። ምናልባት ላንቺ አላሉ ፈጣሪ ሲፈቅድ ሁሉም ይሳካል። ምንድን ነው የሚያስቅሽ? እ ወንድሜ እኔ እንዳይክፈል የማታደርገው ነገር የለም

እኔን በማስተማር ኃላፊነት ውስጥ ተጠምደህ እኔ ግን አንተን ማስደሰት አልቻልኩ። አይሳካ እህቴ፣ እኔ እኮ አንቺን ከፍዬ ያስተማርኩሽ ጥሩ ደረጃ ላይ ደርሰሽ ደስተኛ እንድትሆን እንጂ እንጂ እንዲከፋሽ እኮ አይደለም። አውቃለሁ፣ የእኔ ጀግና። እኔ እስካለሁ ድረስ ምንም ቢፈጠር እንዳታስቢ፣ ከፈጣሪ በታች በወንድምሽ ሙሉ እምነት ይኖርሽ። ወንድሜ፣ አመሰግናለሁ። እሺ ጭንቀቴን እንዴት እንዳቀለልክልኝ ብታይ። አንቺ ማለት እኮ ብቸኛው እህቴ ነሽ። ስለዚህ መቼም ቢሆን ከፍቶሽ እንዳለ አሁን ግቢና ልብስሽ እንቀይር። ሂጂ። ወዴት ነው? ምን አገባ መሄድ የምትችዩው እኔ ያልኩሽ ነገር ስታደርጊ ብቻ ነው። ምንድነው እሱ? እባክህ አንደኛ ሸሚዜን ትተኩሽልኛለሽ ሁለተኛ ጫማይን ትጠርጊልኛለሽ፣ ሶስተኛ ምግብ ሰርተሽልኝ ነው መሄድ የምትችይው። ሰው እንጂ የኛ አባወራ! ኧረ ጨረሽ አንተ! ራሱ ጨረስ። ያልኩሽን ነገር ሳታደርጊ ብትሄጂ እንዲህ አጋጭሻለሁ። እሱን እናያለን። ደፋል። አንቺ እማዬ ከጀርባ ናት። አገኝሻለሁ አንቺ አመዳም።